የገጠር አኗኗር የናፈቃችሁ በስደት ያላችሁ እህት ወንድሞቼ ይህንን ቪዲዮ እስከ መጨረሻው ተመልከቱትና ናፍቆታችሁን እንደምትወጡበት ተስፋ አደርጋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የገኒዲዮ የዩቱብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙደት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይ ኮመንት ማድረግን አትርሱ። እንግዲህ ይህች የትውልድ ቦታ አይናት እንደምታዩት መኸሩ ደግሞ ወቅቱ የመኸር ነውና ወረሀ ጥቅምት እንግዲህ አበባው ሁሉም ረግፎ እሸት እንዲሁም አለፍ ሲል ደግሞ አዝመራው የሚሰበሰብበት ወቅት ነው እና እንግዲህ እንደምታዩት በቆሎ እሸት በመቁረጥ ላይ ይገኛለሁ። እዚህ ጋ እህቶቼ ያሉ አብረውኝ ያው ባለቀበት ማለት ነው። እሸቱ አልቆ ነው የደረስኩት ማለት ትችላላችሁ። ግን ያው እንደምታዩት ጥንቅሽ የበቆሎ አገዳ የምትወዱ ትኖራላቸው አይደል? ያው እኔም ደግሞ ይሄንን ናፍቆት ስላለብኝ ው በቆሎ ካልቆረጥኩ ብዬ ያዝቢኝ ጥቀቁኝ ብዬ እንግዲህ እንደምታዩኝ እየ እሸት እየቆረጥኩ ይገኛለሁ። እሸትም ከቆረጥኩ ያው እንዲህ ስታዩት ው ናፍቆታችሁ እንደሚቀሰቀስ ባለሙሉ ተስፋ ነኝ። እንግዲህ ምን ማድረግ ይቻላል? እናንተም ለሀገራችሁ ያብቃችሁ ከማለት ሌላ ማለት ነው። እናንተም ሰብስክራይብ እያደረጋችሁኝ አበረታቱ ማለት ነው። አበረታቱኝ። ኑ በቆሎ እሸት እንብላ። ይሄው በቆሎ እየቆረጥኩኝ ነው። አካባቢው ደግሞ እንደምታዩት የኛ አካባቢ ወቅቱ ለነገሩ አመሻሽ ላይ ነበረ እየቀረጽኩ የነበረው። እንደምታዩት እንግዲህ ከኋላ ባክግራውንዱ ታዩታላችሁ። ከርቀት ጋራው ሸንተረሩ ይታያል ማለት ነው። እናንተም ተወልዳችሁበት ያደጋችሁበት አካባቢ በዓይናቸው ውል እያላችሁ ያላችሁ በዚህ ቪዲዮ እንግዲህ የሆነ ናፍቆት ይኖራል እና ለማንኛውም ግን እያያችሁ መጽናናት ነው። እንደምታዩት አዝእርቱ ከኋላ ባክግራውንድ ላይ ታዩት አላችሁ። ታዲያ ው ተራራ ይታያችኋል አይደል? ከታች ደግሞ እንግዲህ የምታዩት አረንጓዴ የሆነ የምታዩት የጤፍ እንትን ነው ማለት ነው ዘር ነው ማለት ነው። ከታች ጤፍ አለ፣ ገብስ አለ። ብቻ ያው እንደምታዩት ጋራው ሸንተረሩ ማዶ አመሻሽ ላይ ምን እንደሚመስል ገጠር ይታያቸዋል ማለት ነው። ከኔ ቪዲዮ ጀርባ እኔ እዚህ ጋር ታያቸዋለሁ። ከኋላ ደግሞ የምታዩት እንግዲህ እኛ አካባቢ ያው እዚህ ጋር ደግሞ እንግዲህ አገዳ ይዥ ለሰው ለመስጠት እየተሯሯጥኩኝ ነው። ሳላስባት ሄዳብኝ፣ ያው ላቀብላት እየተሯሯጥኩኝ ነው እንግዲህ ይሄው አቀብ እየተመለስኩኝ እና ይሄው እንደምታዩት፣ ይሄ እንግዲህ ዱሮ የተማርኩበት ትምህርት ቤት ነው እንግዲህ ከቤታችን ማዶ ለማዶ እንደዚህ ይታያል። አያችሁት? የገጠሪቷ ከተማ እንደዚህ ምርድ መቅ ብላለች። በማታ እንደዚህ ወደኋላ ሲታይ ይሄው እንደምታዩት መንደሮቹ በየቦታው ቁጭ ቁጭ ብለው ምናምን ነገር እና ይሄው እንደምታዩት ከኋላ ማዶ ላይ የኛ ሀገር ከተማ ነች ማለት ነው እዚህ ጋር ደግሞ የቆሜ ወሬን እየቀደድኩኝ እየሰለቅኩኝ ይገኛለሁ ከዛ ጋር ማለት ነው። እዚህ ጋር ደግሞ እንግዲህ አበባ እያጨድኩኝ ነው አበባ ማለት ነው። ይሄው እንደምታዩት አበባ የምንድነው? አደይ አበባ የናፈቃችሁ ትኖራላችሁ። እንደውም ይሄ ፍክት እንዳለ ጋራው ሸንተረሩ ይሄ እንዳማረበት በዛ ሰዓት ነበር መጣለሁ ያልኩት፣ ግን እኔ አሳልፌ ያው አበባ ሁሉ በረገፈበት ሰዓት ነው የደረሰው እግሬ የጣለኝ። እንግዲህ ደግሞ ከኋላ አመሻሽ ላይ ፀሐይ በምን እንደምትመስል ቁልቁል ስትወርድ፣ ያው እንደምታዩት በነገራችን ላይ ሁል ጊዜ እኛ ቤት በር ላይ ቁጭ ብለን ይች ጀንበሯ ስትጠልቃ ዘቅዝቃ ያላትን ቅርጽ ሁል ጊዜ እናያለንና ስትወጣም ስትጠልቅም። እንደ ፊት ለፊት እናያታለን ማለት ነው። ስትወጣ በነገራችን ላይ ይሄ እሚሄድበት ደመናው በሚታያችው በኩል በዛ ትወጣለች። ስትጥልቅ ጥልቅ ደሞ አሁን ባለውበት ሳይዝ ናትና ሁል ጊዜ በጣም ደስ የሚል እይታ አላት። ቁጭ ብለን ማታ እየጠለቀች ስትሄድ ራሱ የሆነ የተለያየ ቅርጽ አለው ማለት ነው። እና ይሄ እንደምታዩት አካባቢውን እየቀረጽኩኝ ይገኛለሁ ይኸው ከኋላ የምታዩትም እንግዲህ ማዶ ላይ ያለው መንደር ነው። አሁን ላይ ግን እንደምታዩት በጣም ብዙ መንደር ሆኖ መንደር ተስፋፍቶ ድሮ ምን ማቀው ድሮ ማቀው የእንትን ምንድን ነው የከብቶች ማገጃ የነበረ ሁሉ እንዳለ አሻ መሬት ሁሉ የለም እንዳለ እርሻ ሆኗል፣ ቤት ተሰርቶበታል። ግን እናንተ እንደዚህ ተቀያይሮባችሁ ያውቃል? በስማም እኔ ይሁን እንግዲህ ተቀይሮብኛል። ለማንኛውም እንዲህ ስዞር ቆይቼ በቆሎ እንትን ለማለት ነው። በቆሎችንን ልንልጠው ነው ማለት ነው። ከቆዳውን ገፈን ትላላችሁ። ዶሮ ነው እንዴ? እንዳትሉኝ። ለማንኛውም የበቆሎን ቆዳ ገፋፈን፣ ይኸው እንደምታዩት ይዘል ወደ ቤታችን ልንሄድ ነው። ትንቺ ንጠ እህቴ ናት። ይኸው እንግዲህ የገጠር ልጅ እንደዚህ ጋሜና ቆንጮ ሆናችሁ ያደጋችሁ መቼም ታውቁታላችሁ። ይኸው ጋሜና ቆንጮ ነው የሚባለው። እሷ ሚጢጢያዋ እህቴ እንደዚህ ናት ማለት ነው። ሁላችንም እንደ እሷ ሆነን ያደግን ነው። ለማንኛውም እዚህ ጋር ደግሞ እንጀራ ካልጋገርኩኝ ብዬ የገጠሩ የዶሮ ትዝታ ያላችሁ እንግዲህ በእንጨት እንዴት ሆኖ እንደሚጋገር ታውቁታላችሁና ልሞካከር ብዬ ትንሽ ጀምሬዋለሁ ማለት ነው። የካሜራ ጥራት ባይኖርም እንደዚህ ካሜራው እንደምታዩት ግን ደግሞ የማዞሪያው የምጣዱ ብቻ የኩበቱ ነገር ይናፍቃቸዋል መስለኛል። ባላችሁበት ብቻ እየሳላችሁት ተመልከቱ ላለው ይኸው እንግዲህ የቅል ማዞሪያ እኔ አልችልም፣ ግን የተለማመድኩበት። እኔ በጆግ ነው የለመድኩት፣ እየገጠር ልጅ ቢሆንም ከተማ ነው እንጀራ መጋገር የለመድኩት፣ እና ለማንኛውም ፈገግ በሉልኝ የሆን ከተማ ስለሆነ የጆግ ነው የለመድኩት። ግን ደግሞ የማዞሪያውን ዛሬ ተለማመድኩበት ትላላችሁ። ግን ያው ጎበዝ ነኝ አይደል መቼስ? ራሴን ለማሞገስ እንጂ ታዲያ ምን ልበላችሁ። ግን ቪዲዮ ረዘም ሊልባችሁ ይችላል። ነገር ግን ደግሞ ገጠርን አቀማመጧን፣ አካባቢዋን እየቃኛችሁ ስለሆነ ያን ያህል ረዝም ነው የሚባል አይመስለኝም። ምክንያቱም ረዘም ቢልም የተለያየ ቅኝት አለው ብዬ ነው ማስበው። እዚህ ጋር ደግሞ እንግዲህ ያው ክክ እየካካሁ ማለት ነው። እንግዲህ እንደዚህ ፈጭታችሁ ያደጋችሁ ካላችሁ ደግሞ ትውስታችሁን ይቀዘቅሳል ብዬ ተስፋ አደርጋለሁ እና ው እንግዲህ ፈጭታችሁ ያደጋችሁ ታቆታላችሁ ማለት ነው። እናቶቻችን ረጅም እድሜ ጤና ይስታቸው። እንደዚህ ፈጭተው እንደዚህ እንትን ብለው ነው ተንገላትተው ነው ያሳደጉን እና የገጠር እናቶቻችን እኛን አዝለው ነው እየፈጩ ያሳደጉን። እና ያው እንግዲህ እኔም ደግሞ እስኪ ዛሬ ልከካ ብዬ ሞክሬዋለሁ። ያው ትንሽ ደቀቅ ሳላረግባት አልቀርም ክኳል። ለማንኛውም ግን ያው ተለማመድኩበት ማለት ይቻላል። እና ያው ትውስታን ለመቀስቀስ ነው። ፈጭታችሁ ያደጋችሁ ታውቁታላችሁ ማለት ነው ከፈጨ በኋላ እንግዲህ ደግሞ ያው ካላበጠርኩኝ ያው የሰሩትን ደግሞ ካላገባደዱ አይሆንም ማለት ስለዚህ እኔ ደግሞ ያው መጨረሻው ወደ እንግዲህ ከቋቱ ውስጥ አውጥቶ ማበጠር ነው የሚሆነው መጨረሻው ማለት ነው። ይው እንግዲህ ከቋቱ አወጣሁት። ገዛን ደግሞ ማበጠር ነው ማበጠር። በነገራችን ላይ ትችላላችሁ። ያው እንግዲህ ዘንድሮ እኮ ወፍጮ ቤት ሄዶ ብቻ ጤፍ ራሱ ወስዶ ለንፋስ መንዘር መንዘር አድርጎ ብቻ ወደ ወፍጮ መክተት ሆኗል። ነገር እዩ እና ለማንኛውም ያው ማበጠር ራሱ እየተረሳ ያለ ባህላችን ነው። እንግዲህ ገጠር ግን አልቀረምና እንግዲህ በዚህ መልኩ ክኩን አበጥሬዋለሁ እና እንደወደዳችሁ ተስፋ አድርጋለሁ። ቪዲዮን ማለት ነው ላይክ እያደረጋችሁ እኔ ከገጠር ያው በኔትወርክ አይኖርም ብዙ ጊዜ ያስቸግራል ገጠር ኔትወርኩ ሲሰራ ባትሪ አይሰራም፣ ባትሪ ሲኖር ኔትወርኩ አይሰራም እና ስለዚህ የቻርጅ ችግር ይኖራል እና እናንተም ይህንን ታውቁታላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቶኝ። እዚህ ጋር ደግሞ እንግዲህ እንደምታዩት ወቅቱ እሸት ላይ ስለሆነ የደረስኩት አተር እሸት ልበላ እዚህ ጋር ቁጭ ብያለሁ። የገጠር ቤቷን ደግሞ ተመልከቱልኝ። እንግዲህ ቤታችን የዛሬ ስንት ዓመት አቀማመጧ ነው እዚህ ጋ ለማንኛውም ቤት ታዛ ቁጭ ብዬ አተር እሸቴን ያው እንግዲህ ባናት ባናቱ እያልኩት ነው። ለማንኛውም አመድ ገመኝ ነው የሚባለው ገጠር እሸት ሲበላ። እናንተም ደግሞ አመት ለአመት ያመሰው ብላቸው ሀገራችሁ ገብታችሁ እናንተም እንደኔ እሸት ለመብላት ያብቃችሁ ላችኋለሁ። ውድ ቤተሰቦቼ ያው እንግዲህ እየጠረጠርኩ ነው እሸቴን። እንግዲህ እንብላ እንብላ ብያለሁ ማለት ነው። በጣም ነው ደስ የሚል። እንግዲህ ደግሞ ይሄንን አለባበሴን ደግሞ እንግዲህ የገጠር ትዝታ ያው ያደጉበት ቀሚስ ነው። ለማንኛውም ውድ ቤተሰቦች ይህንን ይመስላል ቪዲዮ የዛሬው። በጣም ነው ደስ ያለኝ እግዚአብሔር ይመስገን። ግን ኔትወርክ ነው እንዳልኳችሁ። ሰብስክራይብ፣ ሼር እያደረጋችሁ እናንተ እይታ ሲኖረኝ ነው እና እኔ በርትቼ ምሰራው እናንተም ድጋፋችሁ አይለኝ እላለሁኝ። ይሄው እንግዲህ እዚጋ ደግሞ ከህቶች ጋር በቆሎ እሸቱን አገዳውን ምናምን እያልኩኝ እዚህ ጋር ተሰባስበን ያው ትንሽ ህቴ እዚህ ጋር ቁጭ ብላ ካሜራውን እያየች ራሷን ልክ እንደ መስታወት መስሏት ስለነበረ እዚጋ ፊትለፊት እያየችው ነው ስልኩ። መስታወት ነው የመሰላት በነገራችን ላይ እና እዚህ ጋር ቁጭ ብላ እየተመለከተች ይኖራል ረጅም ሰዓት እኔ ያላየዋትም ልብ ብዬ አገዳይን በመከትከት ላይ ቁጭ ብዬ እሷ ግን እዚህ ጋር በቆሎም ትልጣለች እና ብቻ ያው እኔ ያላየዋትም እሷ ለካ መስታወት መስፋት ቁጭ ብላ እንዚህ ከታ ያለች እና እኔ ያላየዋትም ረጅም ሰዓት ይሄ ደግሞ ትንሽ ወንድሜ ነው እዚህ ደግሞ ነው አገዳ አገዳና ለመወጣት የለመወጣት በጣም ማለት ነው እንግዲህ ኑ አገዳን ደግሞ ከብቶቻችን ወደ ቤታችሁ ሲገቡ ማለት ነው፣ ምሽት ላይ እንደመታዩ ማለት ነው። እዚህ ጋር አህቶች ይሰብሰብ ባሉ በቆሎ ይላጥ እና ይሄው እንግዲህ መስታወት መስላት እይ እይ ይያለችም ጎሰም ይያረገች ታላቋን ይያሳየቻት ነው። እዚህ ደግሞ ጥጆን እንግዲህ ያው ካልበለሽ ብለን እየታገልናት ነው። እሷ ደግሞ እንዲዋ ትንኩኝ ብላለች፣ ግን ደግሞ በቆሎን ይዛ ትሞጭቅብኛለች። ለማንኛውም ው እሷም ደግሞ ትንሽ ከቦጫጨቀችብን በኋላ በቆሎ ይ እንደምታዩት ነቶች የራሱ ብድግ ብሎ ሲሄዱ ናም ነገር ደም ብረው ማለት ነው። እሷ ደግሞ በቆሎን ያዘችብን እና ለማንኛውም አብላነት እና ሄደች ወደ ማረፊያዋ ማለት ነው ወደ ጋጣ ጋጥ ነው የሚባለው እኛ ጋር ማለት ነው፣ ከብቶች የሚገቡበት ማለት ነው። እና ለማንኛውም ይሄንን ሳዝገበኛችሁ ቆየሁኝ። ከዛ በኋላ ደግሞ እንግዲህ ሁላችንም አንድ ላይ ሰብሰብ ብለን አገዳውን በቆሎውን ስንላመሸን ማለት ነው። ይሄ ወንድም የያዘለን የታረደልኝን ፍየል ነው ለነገሩ፣ ይሄንን አላሳየዋችሁም። ቆዳውን ነው አሁን ይዞ ሲገባ ትዝ ያለኝ ለማንኛውም እዚህ ጋር ሰብሰብ ብለን ትንሹ ወንድሜ ታናናሾቹ እህቶቼ ጋራ ሰብሰብ ብለናል ማለት ነው በማታ እንደዚህ። ሰብስክራይብ ማድረግ አትርሱ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ